የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ከማህበረሰቡ ጋር ተቀናጅተው መስራት በመቻላቸው የአካባቢውን ሰላም ማጽናት እንደተቻለ የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ተናገሩም። ዞኑን ለመደገፍ ወደ ስፍራው ያቀኑት የክልሉ አመራሮች ከዳንሻ ከተማ አስተዳደር የወሰንና ማንነት አስመላሽ ኮሚቴ አባላት ጋር ተወያይተዋል። የማንነት ጥያቄው ፈጣን ምላሽ እንዲሰጠው በውይይቱ ተጠይቋል። አምሳላ አለሞኜ በዝርዝር ተመልክቶታል። በአማራ ክልል የወልቃይት ጠገድ ሰቲት ሁመራ ዞን ማህበረሰብ ማንነት የአማራ ነው፣ ለበርካታ ዘመናት ማንነቴን ባይላጥቼ ነበር ሲል ይደመጣል። በአገሪቱ ተካሂዶ ከነበረው የሰሜኑ ጦርነት በኋላ ማንነቱ እንደተመለሰ የሚያምነው ማህበረሰቡ ሕጋዊና አገራዊ እውቅና እንዲሰጠው ይጠይቃል። በዳንሻ ከተማ አስተዳደር የሚገኘው የወሰንና ማንነት አስመላሽ ኮሚቴ ከክልሉና ከዞን አመራሮች ጋር ባደረገው ውይይት የማንነት ጥያቄው ፈጣን ምላሽ እንዲሰጠው ተሳታፊዎች ጠይቀዋል። ህወሀት አገሪቱን ያስተዳድር በነበረበት ወቅት የኢኮኖሚ ተጠቃሚ እንዳንሆን ተደርገናል ያሉት ተሳታፊዎች ለመኖሪያ ቤትና ለመሬት ጥያቄያችን መልስ ሊሰጠን ይገባል ብለዋል። በተግባር ጥያቄያችን መልሶ ከሌላ ወንድሞቻችን ጋር ወደ ልማት ጎዳና እንድንሄድ ሁሌ ጠመንጃ ትግል እንዲቆም የወልቃይ ጠገዴ የኮሚቴውም አንዱ ፍላጎት ይሄ ነው። ይህ ግን መንግሥት ጥያቄ ባለመመለሱ፣ ጥያቄያችን እልባት ባለማግኘቱ ያው ከውስጣችን ሆነ ውጫችን ግጭት ፈጣሪ እሱ አንድ ነው። በቤት ክራ እየተሳቃየን ነው ያለነ። ቅድም አንድ አባታችን አውስቶታል። ልጃገረዶች ቤት ይሰጡ፣ ቦታ ይሰጡ፣ እኩልነታቸው ይከበር ብሎልናል። እና ያን ነገር እናንተም ወስዳችሁ! መሬት አይደለም ለኛ ለሌላ ይበቃል። የወልቃይት ጠገድ ሰጢቱ መራዞን የወሰንና ማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌጤ አዳል የማንነት ጥያቄው አስቸኳይ ምላሽ እንዲያገኝ እየሰሩ መሆኑን ገልጸዋል። ባይልና በጉልበት የተወረረ ወሰንና የተቀማ ማንነት አለን በሚል መንገድ ነው እየታገልን ያለና አሁን መንግስት ምንድነው ሊሰጥ የሚችለው የሚለው ነገር እሱን መጠበቅ ነው። ጥያቄያችን መርዘም የለበትም መራዘም የለበትም አስቸኳይ ምላሻ ማግኘት አለበት የሚለው ማንቶ የማይቀር ነገር ለመሆኑ አውቀን ሁላችንም መዘጋጀት አለብን የሚለውን ነገር እሱን መውሰድ ተገቢ ነው። የዳንሻ ከተማ ከፍተኛ የህዝብ ፍሰት ያለባት በመሆኗ የቤት ፍላጎትን ለማሟላት መቸገራቸውን ያነሱት የዳንሻ ከተማ አስተዳደር ከንቲባ አብደልውሃብ ማሞ ከክልሉ መንግስት ጋር በመነጋገር ችግሩን እንደሚፈቱ ተናግረዋል። አሁን ካለነው ከመሬቷ ስፋት አንጻር ፍላጎታችንና አቅርቦታችን እየተመጣጠን አደለም። እቺ ከተማ ካልሰፋ ካልሰፋችን የማስፋፊያ ስራ ካልተሰራ አሁን የመኖሪያ ቤት እየጠየቀ ያለ ማህበረሰባችን ችግሩን ለመቅረፍ አንችልም። የሚመለከተው ቢሮ ተጠይቆ ለዚህ ከተማ የተለየ ትኩረት ተሰጥቶት የማስፋፊያ ስራ ካልተሰራ ችግር ውስጥ ያለች እናትና እህት መፍትሄ ለመስጠት እኛ እንቸግራለን። የማህበረሰቡና የአመራሮች የተቀናጀ ስራ ቀጠናው ፍጹም ሰላማዊ እንዲሆን አድርጓል ያሉት ደግሞ የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ናቸው። ሰላሙን የማጽናት ስራው ተጠናክሮ መቀጠል እንዳለበትም አሳስበዋል። ይሄ ቀጠና ፍጹም ሰላማዊ ሆኖ ያየንበት ሁኔታ እንደመጣ ይሄ ዝም ብሎ የመጣ አይደለም። ህዝብና አመራር አንድ ከሆነ የማንወጣው ዳገት እማንወርደው ቁልቁለት እንደሌለ፣ ህዝብ ካመነ፣ በራሱ ልጆች ከተመራ፣ ማንነቱን ስነ ልቦናውን የኔ የሚለው ካገኘ መስራት እንደሚቻል ያረጋግጥንበት ነው። ይህን ሁኔታ ዛሬ ማስቀጠል አለብን፣ ማሳደግ አለብን። የወሰንና የማንነት አስመላሽ ኮሚቴው ማህበረሰቡ የጣለበትን አደራ መወጣት እንዳለበትም በውይይቱ ተጠቁሟል።